እኔ ላይ እየተጫወታችሁ አይደለም። ማ አይው፣ ለኔ ሲሪየስ ነው እያወሩኝ ያለሁት ሁላ ሲሪየስ አድርጉት ነበር ብቻ ነው ብቻ ነው የፈለጉት፣ ግን እሱ ግን ኖርማል ነው ልትነው። አንቺ ምን ሆነሽ ነው? ምን ሆነሽ ነው? ያምሻል እንዴ? ምን ሆነሽ ነው?

እኔ በእናንተ ኪዝ ምናምን ነው የት ልትሄጂ ነው ቁጭ በይ እና አውሪኝ እሺ ተረጋጊ ምን ሆነሽ ነው ሰላም ነው አክብርሽ እንዳክብርሽ ነው እያወራን ነው አይደል አንቺ በቃ ለምን እንደምታወራኝ አላውቅም አይ አንደኛ ብቻን የፈለግኩ ብላ ደነገጠች ሁለተኛ ደግሞ

በጣም ነው ምን እንዳጣችሁ። ሰላም ሰላም ቤተሰብ፣ ኧረ እንጀምር። ሰላም ምርጥ ፋሚሊዎቻችን እንደምናችሁ፣ ባላችሁ በሰላምና ጤናውን ብዝብ ያድርግላችሁ እኔ ለማታውቁኝ ያው አብርሽ እባላለሁኝ እሷን ለማታውቋት ሰላም ወይት ሰላም ስሜ አይደለም ሰላም ነው ስሜ ሰላም ሰላም ነው ትባላለች እንግዲህ ዛሬ ሰሊና ትባላለች እኔ ግን አብርሽ ነኝ አብርሃም ለማንኛውም ቤተሰብ ፕሮፌሰር ቤተሰብ ዛሬ የመጣ ነው ዙች ጋ ሌላ ነገሮ ስጥ ገባሁኝ። ሀኒ ባለፈው ቪዲዮ ከሰራም በኋላ እንግዲህ በቪዲዮ አልመጣችም፣ ግን ታርቆሉ። እኔ በጣም የጥበብ ሰው ስለሆንኩኝ ማለት ማስታረቅ ላይ አንደኛ ስለሆንኩኝ አይደለም እኔ ስለ ነገርኳትና ቪዲዮ ምንም ሌላ ቦታ ጓደኛ የሚጨክን አንጀት የላትም። ብቻ ቤተሰብ ታርቋሉ እነሱ ግን ዛሬ ያኒ እንደምታገኘኝ ነው የማውቀው። እዚች ጋ ማለት ቀጥራኝ ነው የመጣሁት። ካሜራ ምናምን አላለችኝም፣ ግን እኔ እንደምትፈልገኝና እንደምታወራኝ ምናምን የፈለገችው ያው እንግዲህ፣ እኔና ሰተለያይተን አናውቅም እንጂ እኔን ያለችኝ እኔን ያለችኝ እኔ ማለት አንተ ነኝ። እሺ፣ ቀለዛ ነው። አኒ ለምን እንደፈለገችኝ አላውቅም፣ ግን ቤተሰብ ያው ይቀመጥ በቪዲዮ የሚለቀቅ ከሆነ ይለቀቃል፣ የማይለቀቅ ከሆነ አይለቀቅም። ብቻ ግን አኒ ስትመጣ እንገናኛለን። ያለው አልገባኝም፣ እኔም አልገባኝም። ማለት ቪዲዮውን እዚህ ጭጋኛ ኖርማሊ እንቅረጸውና ለተመልካች መድረስ ካለበት ካሜራ ማኑ ወስኑ እንትን ይላል አብርሽ። አንደፋ አድርገው ፕራንክ ፕራንክ እግዚአብሔር ፕራንክ ምናምን አይደለም ስልሽ አላቋም ነገሩን ማርያምን። እሷ ናት እና

ስትመጣ እንገናኛለን። ቤተሰብ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ ያው ነው። መጣች ቤተሰብ እንግዲህ ጓደኛዋ ሚሪንዳ ነው

አረ፣ ከዛ በፊት ምን ግራ ያገባሽ? ምን ነገር የለም። አይ፣ ከዛ ከእሷ ጋር ስለሆነ ነው። ኖ፣ አይ በሁለታችሁ ጉዳይ ነው። በሁለታችሁ ጉዳይ ማለት አሁንም አንድ ላይ ናችሁ እንዴ? ማለት ማለት የሆነ ጊዜ አንድ ላይ ነበራችሁ መሰለኝ። ምንድን ነው ግራ ያገባሽ? ገና ከመጣሽ፣ አንደኛ ልክ እንደመጣሽ፣ ብቻ ለሷ ይቀርታ ስልሽ ሰማ። ማለት ያው ከኔ ጋር ብዙ ጊዜ ጓደኛሽ ናት ግን አንደኛ እንዲህ አይነት ቦታ ስንመጣ ከሰጋ አብዛኛውን ጊዜ እንመጣለን። ደሞ እንደታረቃችሁ ነው የማውቀው። ብቻ ደግሞ ግን ከዛ ባለፈ አይ አብራችሁ ነው፣ አይ በዚህ ጉዳይ ሳይሆን አይ ስለሁለታችሁ ነው ማወቅ ስለሚፈልግ ነው። እንደ በፊቱ ናችሁ ምናምን፣ ጓደኝነታችሁ። ጓደኛ ነው ጓደኛ ጓደኛ ነን ስልሽ ሌላ ኬዝ ባይኖረን፣ ሌላ ኬዝ በፊት ላይ ነበራችሁ መሰለኝና አሁንም እንደዛ ነው ወይ? አንቺ ጓደኛሽ አይደለች እንዴ? ሰለሷ ምንም የምታውቂ ነገር የለም? አይደለም እኮ ማላቀው ሰው ይሁን ይችላል፣ ግን የሆነ ነገር በማላችሁ የተፈጠረ መሰለኝ። እንዴት እኔ ከአንቺ ምን ደብቄሽ? ሌላ በውስጥ የምታውሹት ነገር አለ እንዴ? ሰለሽ አይ አንደኛ ብቻን የፈለግኩ ብላ ደነገጠች። ሁለተኛ ደግሞ ምንድን ነው ያላችሁት ነገር ስትይ ትንሽ ግራ። እኔ በዚህ ዙሪያ ነበር ብቻ አላወራክ የፈለኩት። ማለት በምን ዙሪያ ማለት? እኔ በሁለታችሁ ጉዳይ ማለት አብራችሁ ምን ለምንድን ነው በሁለታችን ምክንያት። እሱን ብቻ አልታወረም ልፈልግ ማለት። ግን ጓደኛሽ ምን አይነት እንደሆነ? አይ ምንም አይነት አንቺ ነገር አትድፈው። አይ እኔ ውሀ ስላለኝ እዚህ ችግር ኖርማሊ፣ ንገሪኝ፣ ግልጽ አድርጊውና ነገሩ ምንድን ነው ያለው ነገር ማለት ፍቅር ምናምን ኬዝ ካላችሁ፣ እኔ አሁን እዛ ደረጃ ላይ የሚያደርሰን ነገር የለም። በእርግጥ የሆነ ጊዜ ጓደኛ ኮንሽ ታውቂያለሽ፣ ነገሮች አሉ የሆነ ጊዜ የሆነ ነገር አልተሳካም። ከዛ በኋላ ግን አሁን ኖርማሊ አይ ሌላ አንድም ይሄን ነገር ላናገረ ነው፣ ግን አንድ ለመሆናቹ ችግር የለውም። ግን እኔ አብርሽ ከአንተ ጋር ማለት ኖርማል ብናወራ ደስ ይለኛል። አንተ ጋር መቀራረብ ታለሽ። አይ ቆይ እኔ እኮ ብዙ ነገር አብራችሁ ታሳልፋላችሁ፣ ታውቃላችሁ። ይሄን ምንም ሌላ የሚደበቅ ነገር የለም። እናሰግድ ስልሽ እሷ ማለት እኔ ማለት እሷ እንደሆነ ነው። ብዙ ነገር አብረን እናሳልፋለን። አይ ምን ማለት ነው? አልገባችሁም እኮ የሆነ የሆነ ነገር እንዳላችሁ አውቃለሁ። አሁን ላይ ግን እኔ እኮ አሁን ላይ ከዛ የበፊቱ ማን እንትን አይደለም ማለት ጓደኛሽ ናት አይደለ? ምናልባት ማታውቀው ኬዝ ሊሆን ይችላል እና ሊሆን ይችላልና ማወቅ የምትፈልገው ነገር ነው። ማለት እኔ እኔ ምን ምንድን ነው የምትቀራረብ? ማለት ማለት በቃ እንጀስት ማውራት ፈልጋለሁ ካንተ ጋር። ይሄው እያወራሽ ነው። እያወራኝ እኮ ነው። ግን ይበልጥ ከሱ ጋር መቀራረብ ምናምን በጣም ማውራት አልገባኝም በአማርኛ እና ለዛም ነው ሌላ ግንኙነት ካላችሁ መግባት ተረጋጊ። ገብቶ ካለ እኔ ማለት እንዴት ነው መቀራረብ ስትይ? አይ ስለሽ ከ በሷ በኩል የመጣ ግን አብረን እተጫወተ ነው ከአወኩሽ ጀምሮ አብረን፣ አይደለም እንትን የምንለው ምንድን ነው ከዛ ባለፈ ቁም ነገር እያወራን ነው እንዴ ፍራንክ ነው በልና እኔ ነው ፍራንክ ነው ጀመርሽ ነው ሰምን ሆነሽ ነው አረጋጊታኒ ማውቀው ነገር የለም ተረጋግጂ እኔ ያልሽ ጓደኛው ፍቅረኛው ከሆንሽ እኮ እኔ በመሀላችሁ መግባት እንዳለብኝ ስለተሰማኝ ነው ያልገባኝ እኮ ነው ጓደኛዬ አይደለሽም እያልኩኝ። ስለዚህ ኬዝ መጀመሪያ አውርታችኋል። ውስጥ ላይ እናንተ እንድናወራ ነበር ስለ አብርሽን መቅረብ እንደምፈልግ እንደዛ ሳይሆን ስለ ሁለታችሁ ትንሽ እዚህ ከመምጣት ትንሽ ለሁላችሁም ኖርማል የሆነ ነገር ነው። አወራለሁ ነግራችኋለሁ፣ ነው እኮ ግን ከሱ ደግሞ ይበልጥ ቀረቤታችሁን ማወቅ ፈልጌ ነው በምን አይነት በምን አይነት አንገድ ሊሆን የማይቀር ፈልግ ስልሽ ማለት በጣም ማውራት ፈልጋለሁ። ሌላ ነገር ሌላ ነገር ውስጥ መግባት ሳይሆን በቃ ከአንተ ጋር ማውራት ፈልጋለሁ። ግን ጓደኛ ከሆናችሁ በማላችሁ መግባትም ስለማልፈልግ ነው ልነግርህ የፈለኩት። ኖርማሊ ጓደኛ ምናምን አይደለንም ስልሽ አብርሽ ስምህ ለካንቲ አይደለም። አስጨርሳት ታብራው አይደለም። እኔ ሌላ ኪዛለሽ ማለት ስለኔ እንትን የምትዪ ሌላ የምታስቢ ነገር አለ። ስለዚህ ያው አልተረዳኸኝም እኮ እኔ ሌላ ነገር ምናምን እኮ ምን ማለት ነው? አውራኝ። እኔ አንተ መቅራፍ ፈልጋለሁ። አልገባንም። ምንም ካለ አማርኛ ታቂኝ ኖርማል። ግልጻ ግልጻ ምታሪ ወሬ አለ። ጓደኛው ፍቅረኛ ሆነሽ እኔ ኖርማልም ባወረው ደስ ላይልሽ ይችላል። ገባሽ? ኖርማል ነው ኖርማል ብታወሪ አሁንስ ኖርማል የፈለኩት ለዛ ነው። ጀስት ሌላ ፍቅረኛው ከሆንሽ ምናምን በመሀል መግባት አልፈልግም። ባልሆንስ ካልሆንሽማ እኔ እሱ ቀርበዋለሁ መብት አደለም ምንም። እንዴት ነው ዝም ብለው እዚህጋ ግርግር እየፈጠራችሁ ተረጋጊ። ሰላም እኮ እንደውም ልታከብሪ ነው የሚገባሽ፣ እንደዚህ ብዬ በመጠየቅ ማለት ማለት ዝም ብዬ ዘው ብዬ ባወሮማ ጥሩ አይመጣም ነበረ። ላክብርሽ? አዎ አንደኛ ጓደኛ ነው ሰላም

ማለት እሷ እንኳን የጠየቀችው ነገር እኔ እኮ ሌላ ነገር አንድ የመጣ ነው። እሺ ሰበናት እሺ፣ እሺ፣ ኖርማል ኬዙ ኖርማል። ምናልባት እንጃ፣ ምን ልልሽ አልችልም፣ ግን አሁን ላይ በሌላ አንግል ባይሆንና ኖርማሊ ማውራት ከፈለግሽ ምንም ልልሽ አልፈልግም ግን አሁን በጓደኛሞች መሀል መግባት ስለማልፈልግ እኔ እንዲህ እንዲልልሽ አልችልም። አንቺ ደግሞ ተረጋጊ፣ ሌላ ነገር የለም። ባመሀላችሁ ምንም ነገር ከሌለ እኔ እናንተ መቀራረባችንን ችግር አለ ምንም ችግር የለውም እኮ ሌላ እኔ ወላኔ ሲሪየስ ነው እያወሩኝ ያለሁት ሁላ ሲሪየስ አድርግ ብቻ ነው የፈለኩት ግን እሷ አድስ ግን ኖርማል ነው። አንቺ ምን ሆነሽ ነው? ዝም በይ። ምን ሆነሽ ነው? ስራት የሚባል ነገር የለሽም። በጣም ነው በጣም በጣም ነው። እሺ፣ አንተ ብቻ ነው የፈለኩ። ለዚህ ነበር። ልጅቷ ክብር የሚባል ነገር የላትም። ቅርታ። በቃ በጣም ምንም ነገር የለንም። ይቅርታ ግን፣ በእናትሽ እንደዚህ ማድረግሽ፣ ማለት ጓደኛዋ ነሽ ምናምን። እኔ ምን አደረኩኝ? እኔ ኮንዶም በክብር ነው የጠየቅኩ አይደለ? ግን እሷ በጣም ነው የምታስጠላው። እምነት የምትደበል ልጅ ናት። በጣም ክብር የሚባል